አቤልና እንግዲህ ዘበኛው ተገናኝተዋል ፊት ለፊት ማለት ነው። እንግዲህ ሉል አቤልንም ዘበኛውንም አስቀምጦ እንግዲህ አይቻለው አቤል ነው የገደላት ብሎ ያለውን ለሱ ለራሱ እንዲነግረው አምጥቶ እንግዲህ አገናኝቶታል ማለት ነው እንግዲህ አቤልም ሲጠይቀው ጋሽዬ እንግዲህ ውነታው ይውጣ እስከመቼ ተደብቆ ነበር ያለው ምኑ ነው ውነታ የሚወጣው ምን ያደረኩት ነገር አለ እኔ ነበር ያለው እንዴ ያንቀን እኮ እንዴው ረስተውት ከሆነ እንጂ አለ አሁን አቤል አንቱ የሚባል ነው እንዴ ሰውየው ይሆናል አይደል አውቆ የሆነ የገጠር ሰው ምንም የማያውቅ የሆነ ለማስመሰል የሚያደርገው ነገር ማለት ነው። የምር ሲጀምር ማለት ነው። በደንብ ይሄ ሰውዬ መጠየቅ አለበት። እዛ ቤት ሲገባም ዘበኛ መስሎ ገባ እንጂ ሰላይ ነው ማለት ነው። ከሊያ ጋ አብሮ ይሰራል ማለት ነው። የምር ነው የምላችሁ እና እንዶ ጋሽ ይረስተውት ከሆነ ነው እንጂ እኮ አንቱ ከገባሁ በኋላ እሷም ደግሞ ትንሽ ቆድ ብላ ተከትለዋ ገባይ። ከዛም በኋላ እንግዲህ ጩኸት ሰምቼ ወጥቼ ስመጣ በሩን ገፍትረው አሶጥተው ገፍትረው ቆሎፉብኝ ነበር ያለው። አቤልም በጣም ነበር የተናደደው። እንዴ፣ መቼ ጭራሽ፣ መቼ እንድዛ አድርጌ፣ መቼ መተ ገፍትሬ፣ መቼ በር ዘግቼብ፣ ነው እንዴት ነው የምትናገረው? መቼ ብሎ ተናዱ። እንግዲህ እማታለው ሁሉ ብሎ ነበረ። አንዳንድ ጊዜ ምን መሰላችሁ፣ በሀሰት ባላድርጋችሁት ነገር ያለስማችሁ ስም ሲሰጣችሁ ያናድዳችኋል። በእርግጥ ያደረጋችሁት ነገር ከሆነ ምንም ላትሉ ትችላላችሁ። ያደረጋችሁት ነገር ስለሆነ ካልዋሻችሁ በስተቀር መቼም ያደረጋችሁትን እያወቃችሁ በዚህ ልክ እንደዚህ ልትሆኑ አትችሉ ማለት ነው። ግን ባላደረጋችሁት፣ ባልዋላችሁበት ያለ ስማችሁ ስም ሲሰጣችሁ በጣም ያናድዳል። እኔ አቤል አሁን ላይ የፈለገውን ነገር ቢያደርግ አይፈረድበትም። በጣም ነበር የተናደደው፣ በጣም ነበር ስሜታዊ የሆነው። ሉል ተረጋጋ ምን እያረገ እንደሆነ እየታወቀ ነው ተረጋጋ ብሎ ተቆጥቶ ሰው እንደገና ተረጋግቶ ቁጭ ያለው ማለት ነው። ከዛም በኋላ እያንዳንዱ የሚጠይቀውን ጥያቄ ሲጠይቀው ሰውየው ከትናንት ነው ደግሞ ዛሬ በቃ ዝብርቅርቅ ያለ የተምታታ ነገር ነው ሲናገር የነበረው። እንኳን ለመርማሪ ጋዜጠኛ ይቅርና ለተመልካች ለራሱ በግልጽ የሚያስታውቅ ነገር ነው ከእውነት የራቀ እንደሆነ እየተናገረ ያለው። እኔ የምር ነው የምላችሁ፣ አላቅም ግን በዚህ ልክ ለሰው ልጅ እንደዚህ ክፋት መመኘት እንደዚህ ለሰውን ሰውን ለመጣል ሰውን ችግር ውስጥ ለማስገባት በዚህ ልክ እንደዚህ ክፉ መሆን የምር በጣም ያሳዝናል፣ በጣም ያሳዝናል። አሰላሙ አሌይኩም ወራህመቱላሂ በረካቱ። ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦቼ እንዴት ናችሁ፣ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ እናንተን በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበልልኝ። ከክፉ ነገር አላህ ይጠብቃችሁ አላህ ይጠብቀን ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ። ዛሬም እንግዲህ በሌላው በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ያደረጋችሁ ቤተሰቡን ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ አበረታቱ ይላችኋለሁ እና እንግዲህ ዘበኛው እና አቤል ተገናኝተው እንግዲህ ዘበኛውም ሲናገራቸው የነበሩት ነገሮች የምር ከእውነት የራቀ ነገር ነው የሚመስለው። ካፉ በደንብ ያስታውቅበታል ይሄ ሰውዬ አንድም ተከፍሎት ነው፣ ሁለትም ደግሞ እዛ ቤት ውስጥ የገባው ለስለላ ነው። ምክንያቱም ይህ ሰውዬ እየተናገረ ያለው ነገር ፍሬያማ ነገር አይደለም፣ የሆነ የተምታታ ነገር ነው እየተናገረ ያለው ማለት ነው። ከእውነት የራቀ ውሸት እንደሆነ እያስታውቅበታል። ሶስት አራት ቃላቶች ነው እየተናገረ ያለው አንዴ ጩኸት ሰምቼ ስመጣ ገፍትረህ በሩን እንቆለፍክ ብኝ ይላል አንዴ ደግሞ አሞይ ተኝቼ ነበር ይላል አንዴ ደግሞ መኪናው ቁሞ ሳለ እሺ አንተ የት ነበርክ እንዴት ያ ሁሉ ነገር እንትን ሲል አላየህም ተብሎ ሲጠየቅ አለምነሽ ወይም ደግሞ ይችል እንደዚህ እንደዚህ ነው ብላ ጋሽዬ፣ ስልኩ ስደውልለት ስልኩ አይሰራም እና መኪናው እዚህ እንትን እያለ ነው ምናምን ብላ አይሆነ ብቻ አለችኝ። እንግዲህ አስቡት። እና ይሄ ሰውዬ እየተናገረ ያለው ነገር ከእውነት የራቀ ውሸት ነው። በቃ በትክክል ከዚች ከሊያጋ አብሮ ይሰራሉ። መጨረሻ ላይ አቤል እኔ ከዚህ በላይ መቆየት የለብኝም ፍቀድልኝና ወጥቼ ልሄድ ብሎ ሉልን አስፈቅዶ ጥሎ ሲወጣ፣ መጨረሻ ላይ ሉል አሁንም አበበ እየተናገር ያለው ነገር እኔ ምንም እየገባኝ አይደለም። አሁንም እውነት አለኝ ትክክለኛውን እውነት የምትናገር ከሆነ እድል እንሰጣለን። ፍርድ ቤት እስከሚቀርብ ድረስ አስብና እውነታውን ተናገር። አሁንም የምትናገረው ነገር እየገባኝ አይደለም ምንም እንትን እያለልኝ አይደለም ነበር ያለው። እኔ ምን ላድርግ ብለህ ነው? እንዲሁ እኔ እኮ እውነታውን አውጥቼ እንዲህ ነው ብዬ ለመናገር እኮ እንዲሁ ፈራሁ። እህቴም ኮ አሁን ያለችበት አይታወቅም ጠፍታለች ታግታለች፣ ነበር እንግዲህ ሲል የነበረው። እንግዲህ አሁንም የአቤል ሰዎች አግቷታል ሊል ነው ማለት ነው። ያሳገትከኝ ያገቱኝ የአንተ ሰዎች ናቸው ብሎት፣ የኔ ሰዎች እንዴት ብሎ ነው የኔ ሰዎች? አንተ ነው የሚያግቱት? ለምንድነት ነው የሚያግቱት? አይ እነሱ ናቸው ያገቱኝ አንተ ጋር ሲመጡ አይቻቸዋለሁ እሺ አይታሃቸዋል። አስፈላጊ ከሆነ እነዛን ያገቱኝ ያልካቸውን እዚሁ የስራ ባልደረባዎች ናቸው አብረውኝ የሚሰሩ ናቸው። ችግር የለውም። ፍቃድም ይወጣ የለም ፍቃድ ጠይቆ የሄደ አንድም ሰው የለም። አምጥቼ እዚሁ አጠገብህ ማን ማን እንደሆነ ታሳየኛለህ፣ ትነግረኛለህ። ችግር የለውም ነበር እንግዲህ ያለው። እና አሁንም ደግሞ እህቴ ጠፍታለች? ሳትታገታ ቀርም ሉል እንዴት ብሎ በየት መረጃውን አገኘህ? አንተ ኮ አሁን ያለው በእኛ ቁጥጥር ውስጥ ነው ያለው። ስልክ የለህም፣ ከማንም ጋር አትገናኝም። ማን ነግሮ ነው? ከየትስ ሰምተ ነው? ሲቀጥል እናትህንና እህትህን በኔ ሰዎች ጥበቃ ላቸው ነው የላኳቸው አይደል እንዴ አንተ ከየት ሰምተ ነው ይሄን መረጃውን ከሄድ ማነግሮ ነው እንደዚህ የምትለው ሲለው መልስ የለም ጸጥ ነው ያለው መልስ አጣ ውሾቱን ነበር እንግዲህ እህቱንም እንዴት ታገተች ሲናገር የነበረው እና ታዲያ ይህ ሰውዬ ምኑ ነው የሚታመነው እንዴ እያንዳንዱ የሚናገረው ነገር ሁሉ ከእውነት የራቀ ነው፣ ውሸት ነው። የሊያ ተባባሪ ነው። እንግዲህ የዛች የሟች የራሄል ፍቅረኛ ታምራት የሚባለው የአቤል ጓደኛ እንግዲህ እናቱና እህቱ ደውለውለት አቤልም እዛ ሂዶ ምን እንዳሉት እኔ የምር ነው የምላችሁ እኔ ጽናቱን ይስጠው ነው ያልኩት። በቃ እንዲሁ የማይሉት ነገር የለም ማይሉት ማለት ነው። የምር የሰው አፍ ለራሱ እኮ እኔ እንጃ፣ በጣም ነው እንትን የሚላችሁ የሰው አፍ ለራሱ በጣም እንትን እያለ ነው። አቤል ለራሱ ማለት ነው እሷን ገደልካት አሉ። አሁን ደግሞ የኔንም ሊገደልከው፣ አስገደልከው አግተህ ገደልከው። የት ነው ያለው ልጄን አንጣልኝ። ይሄው ተክ ቴክስት ተታልኩ አታገኙትም ሞቷል ብለዋል ብለው ነበር። እንግዲህ እያለቀሱ አቤልን ልጃችንን አምጣ፣ የትና ያደረከው ገደልከው አይደለ? እንዴት እንደዚ ትጨክናለ? ጓደኛ አይደለ እንዴ እንዴት በጓደኛ ላይ ትጨክናል ምን ባድርግ ነው እንደዚህ ልጅን እንደዚህ አድርገህ ያሳጣኸኝ እያለች ነበር እናቲቱም እንትን ስትሎ የነበረው እህቲቱም እንደዛው? አቤል እኔ ምንም የማውቀው ነገር የለም እኔ አላሳገጥኩትም እንደምትሉትም ምን ያልገደልኩትም ጓደኛዬ ነው እኔም የት እንዳለ አላቅም እፈልገዋለሁ። እኔ ራሱ የት እንዳለ አላቅም። ለምንድን ነው በዚህ ልክ እኔ ለሱ ክፉ እንደሆንኩ እኔ እሱን እንደምገል እሱን የሆነ ነገር እንደማደርግ አድርጋችሁ የምታስቡት? እኔ እኮ እሱ ጓደኛዬ ወንድሜ ነው። እንዴት በዚህ ልክ እንደዚህ ታስቢ ያለሽ ማሚ። እኔ እንደዛ የማደርግ ሰው ነኝ? ነበር ያላት። ምን አውቄልህ። እኔ ሳቀ። ጥሩ ሰው ነህ እንደ ልጄ ነው ማየህ? አድርገው እንደውስ ምናልባት ምን አውቂ። እና ታዲያ ልጅ ይት ሄደ ልጅ ይት ገባ ማን ገደለው እያለች ነበር እንግዲህ። ስትለይ ነበር እንግዲህ ፍቅረኛውንም፣ እንግዲህ አንተ ቤት ነው ሞታ የተገኘችው፣ አንተ ነው የገደልካት የተባለው። እሺ ከራሄል ጋር እንደማትግባቡ እንደማትወዷት እንደምትጣሉ ሰምቻለሁ። በምን ምክንያት ነበር? እንዴት ነበር? አዎ በቃ ሁሉ ነገሯ ሁሉ ደስ አይለንም፣ አንወዳትም ነበር እንግዲህ ሲሉ የነበረው እናትና ልጅ ማለት ነው። ይሄ ታምራት የሚባለው የፍቅረኛዋ ቤተሰቦች ማለት ነው እንግዲህ ምክንያቱ በምን ነበረ ብሎ ሲጠይቃት እናቲቱ በቃ እኔ ሁለ ነገሯ ሁሉ ደስ አይለኝም፣ በቃ በቃ አትመቸኝም፣ በቃ የሆነች ቀልቃላ ነገር ነች። ከብዙ ወንዶች ጋር ትሄዳለች፣ ከብዙ ወንዶች ጋር ነው የምትገኘው፣ የምትታየው ይሄ ይሄ ነገር ስላለ በቃ አንወዳትም ነበረ ሲሉ የነበረው እናትና ልጅ ማለት ነው። እና የዛንም ቀን ደግሞ የሆነ አጭር ቀሚስ የሆነ ማይረባ ቀሚስ ለብሳ መታ። እኔ እንደዛ አለባበስ እንደማልወድ ስላወቀች ለጥጣላይ ስለፈለገ ነው እንደዛ ሆና መታ። ተጣልተን ነበር ተናግሪያትም ነበር የተመናቀረች ምናምን እያሉ ነበር እንግዲህ ሲሉ የነበረው ማለት ነው። እነሱም እቺን ሟች ራሄል የምትባለውን ልጅ ማለት ነው። እንግዲህ የልጃቸውን ፍቅረኛ አይወዷትም እናትና ልጅ ማለት ነው በጣም እንደሚጣሏት ነው እንግዲህ ሲናገሩ የነበረው እንደገና ቤልም ደግሞ እሺ፣ ራሄልና ታምራትስ እንደሚጣሉ እንደማይስማሙ ታቃላችሁ ነበር ያላት እንግዲህ ሁለቱም ፍቅረኛሞች እንደማይስማሙ እንደሚጣሉ አቤል እንዳስታረቃቸው ነው እንግዲህ ሲናገር የነበረው አይስማሙም፣ ብዙ ጊዜ ይጣላሉ፣ ተጣልተውም ደግሞ እኔ ነኝ ያስታረቅኳቸው ብሎ ነበር እንግዲህ ያላቸው ማለት ነው። ይሄ ነገር በአቤል ለማማሀኘት ነገሩን ሁሉ ወደ አቤል አምጥተው እሱን ችግር ውስጥ ለማስገባት እሱን እስር ቤት ለማስገባት ይሄንን ስራ እንዲተው የማድረግ ነው፣ በቃ እየተሰራበት ያለው ማለት ነው። እና ታዲያ እነሱ የሚጣሏት ከሆነ እነሱ የማይወዷት ከሆነ ይሄ ነገር በቃ ነገሩ ወደ እነሱም ለራሱ እንትን ይላል። እ እንደገና ደግሞ እና የሁለት ሰዎች ደግሞ ፎቶ አሳይቷት እኒህን ታውቂያቸዋለሽ ወይ ብሎ ሲያሳያት፣ አዎ አውቃቸዋለሁ። እንዲሁም ከነሱ ጋር አንድ ልጅ አለ እሱ ከወንድሜ ጋር ከታምራት ጋር አንድ ላይ ያቸዋለሁኝ እንዲሁም እንደው እኔን ለምንድን ነው ያን ቀን እዛ ያልመጣሽው ምናምን ብሎ ጠይቆኛል ነበር እንግዲህ ስትለው የነበረው ማለት ነው። እና ይሄ ማለት ያን ቀን አብሮ ሲያወሩ ነበረ አይቻችኋለውኝ ነበር እንግዲህ ያላቸው አቤል ማለት ነው። እና የት እንዳለ አሳይኝ፣ የት ነው ሲላት፣ አሳያሉ ችግር የለውም በዘተኝ ሰፈር ነው አሳያለውኝ ብለዋለኝ ማለት ነው እንግዲህ በእርግጠኝነት ደግሞ ሲነግራት ለእናቲቱ አቤል ማለት ነው። ይህ ታምራት የሚባለው የአቤል ጓደኛ አልሞተም። እኔ በእርግጠኛውን የምነግርሽ አልሞተም። ይሄ ነገር እኔ እሱንም አግኝቼ መጠየቅ የምፈልገው ነገር አለ። ስለዚህ እመንኝ፣ አልሞተም። ቢሞት ሬሳውን አንጥሰው ነው እዚህ የሚያስቀምጡልሽ ራሄልን ገለው አምጥተው እኔ ቤት አስቀምጠው በእኔ እንዳማሃኙት እሱንም አምጥተው እዚሁ ነው ጥለውልሽ የሚሄዱት የነበረው። ስለዚህ አልሞተም አውቀው ነው እንደዛ ያሉ ነበር፣ እንግዲህ ሲላት የነበረው ማለት ነው። እና ይሄ የራሄል ፍቅረኛ የሚባልም ግለሰብ ወይም ደግሞ ሰውዬ የአቤል ጓደኛ ምናልባትም እጅ ሊኖርበት ይችላል ማለት ነው። ከራሄል ከፍቅረኛውም ጋር ሲጣላ ከነበረ የሚጣሉ ከሆነ የማይስማሙ ከሆነ ይሄ ነገር ቤተሰቦቹ እናትና እህቱ እንደማይወዷት እንደሚጠሏት ነው እንግዲህ ሲናገሩ የነበረው። ይሄ ታምራት የሚባለው ፍቅረኛ የተባለውም ደግሞ ከሷ ጋር እንደማይስማሙ እንደሚጣሉ አቤል እንደሚያስታርቃቸው ነው እንግዲህ ሲናገር የነበረው ማለት ነው። እና ብቻ ግን ማለት ነው አቤል ሐቁ ወጥቶ ነጻ ወጥቶ እምናየው ያድርገን እምንደሰት ያድርገን። የምር እኔ በጣም ነው ያሳዘነኝ። የሰው አፍ በጣም ከባድ ነው፣ በጣም ከባድ ነው በተለይ ባላደረጋችሁት በሌላችሁበት ያለ ስማችሁ ስም ሲሰጣችሁ፣ እንደዚህ አድርገህ አንተ ገዳይ አሁን እንዴት እንዴት ሲያደርጉት እንደነበረ አንተ ገዳይ፣ የልጅን ነፍስ ነጠቀኝ፣ አንተ ነፍሰ በላ ነበር እንግዲህ ሲሉት የነበረው የዚህ የታምራት እናትና እህት ማለት ነው። አስባችሁታል? እናንተ በሌላችሁበት እናንተ ባላሰባችሁት ጭራሽ ባልፈጸማችሁት እንደዚህ ስትባሉ ስሜቱ በጣም ከባድ ነው። እውነት ትዘገያለች እንጂ መውጣት አይቀርም እውነት ይወጣል። የዚህ የወንድማችን ደሞ የአቤል ሀቁ ይወጣለታል እና እኔ የምር ሁላቸውም በዱአ በጸሎት እናስበው ያለበት ሁኔታ በጣም ያሳዝናል። እኔ እኔ የምር በጣም ነው ያሳዝነኝ፣ በጣም ከሚላችሁ በላይ ማለት ነው። የምር የሰው አፍ ለራሱ እኔ እንጃ በቃ። እንዳለ ስለ አንተ ነው እኮ የሚወራው ነበር ሲሉት የነበረው ስለ አንተ ነው የሚወራው፣ እሱን የገደላት ስለዚህ፣ ጸንሳለች ምናምን ስለተባለውም ደግሞ ልጁ ያንተ ነው እየተባለ ነው የሚወራው ነበረ ሲሉት የነበረው። እንግዲህ እሱም ጭራሽ ሲጀምር ከሷ ጋር እኮ እኔ ምንም አይነት ነገር የለንም፣ እንዴት ነው እኔ የጓደኛዬን እንደዛ ማደርገው ማሚ፣ እንዴት ነው የምታስቢው? እረ እኔ ጭራሽ ከሷ ጋር ምንም አይነት ግንኙነት ምንም አይነት ነገር የለንም ነበረ ያላት ማለት ነው። እና እረ በጣም ብቻ ሲናገሩ የነበረው ነገር በጣም ለአይምሮ የሚከብድ ነገር ነው።